ሰላም እንደምን አላችሁ። ድና የተከበራችሁ የዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን ናኦም ነኝ፣ ተመልሼ መጥቻለሁ። በዛሬው ቪዲዮአችን ላይ በጣም አሪፍ ቆንጆ አፕ ይዤላችሁ መጥቻለሁ። የተወሰነ ገንዘብ መስራት የምችሉበት በጣም አሪፍ አፕ ነው። ይሄን አፕ ከዚህ በፊት ቪዲዮ ሰርቼበታለሁ። በጣም ብዙ ልጆች ግን በአፑ ተጠቃሚ ሆናችኋል። ከዛ በተጨማሪ ደግሞ አፑ ላይ ያሉ ጌሞች ከበዱን፣ እንዴት እንጫወት፣ እንዴትስ ፖይንቶችን ሰብስብ ብላችሁኛል። በአጠቃላይ ይሄን ቪዲዮ የሰራሁት አዲስ ለሆናችሁም ከዚህ በፊት ይሄን አፕ እየተጠቀማችሁ ላላችሁም በጣም የሚጠቅም ቪዲዮ ነው። ውድና የተከበራችሁ የትዌል ክሬተርስ ዩቲዩብ ቻናል ቤተሰቦቻችን አብሬያችሁ ያለሁት እናሁም ነኝ። ኦንላይን ስራና ጠቃሚ አፕሊኬሽኖችን ያለምንም መጨማመር ያለምንም መቀባባት ትክክለኛ ክፍያቸውን ጭምር በመናገር የማስተላልፍበት ዩቲዩብ ቻናል ነው። ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ተጨማሪ የቴክ መረጃዎችን ከፈለጋችሁ ደግሞ የቴሌግራም ቻናላችን ከስር ስላለ እሱንም ጆይን ማድረግ ችላላችሁ። በመጀመሪያ ኮመንት ላይ ያለውን ሊንክ አንድ ጊዜ ክሊክ አርጋችሁ ትነኩታላችሁ። እዚህ አፕ ላይ እንዴት ተሳታፊ ሆናችሁ ተጠቃሚ መሆን እንደምችሉ የማሳያችሁናል። ይሄን አፕ አንድ ጊዜ እዚህ ጋር ያለውን ሊንክ አንድ ጊዜ ክሊክ አርጋችሁ ስትጫኑ ቀጥታ ወደ ፕላይ ስቶር ነው የሚወስዳችሁ። ከክሮም ወደ ፕላይ ስቶር ይወስዳችኋል። ሊንኩን ሪዳይሬክት ካደረገ በኋላ ከክሮም ወደ ፕላይ ስቶር ይወስዳችኋል። ከዛ ጀስት ዋንስ የሚለውን አንድ ጊዜ ክሊክ ታደረጉና ወደ ውስጥ ትገባላችሁ። ከዛ እዚህ ጋር ትመጡና አፑን ምን ማድረግ ትጀምራላችሁ? ኢንስታል ማድረግ ትጀምራላችሁ። 17 ሜጋባይት ስለሆነ ኢንስታል እስኪያደርግ አንዳንድ ነገሮችን እናወራለን። አፑ የሚከፍለው በኤስዲቲ እና በተለያዩ ኮይኖች ነው። ክፍያ የምንቀበለው በባይናንስ ኢሜላችሁ ነው። ባይናንስ ክሬት አርጋችሁ ቬሪፋይ ካደርጋችሁ በኋላ በባይናንስ ኢሜላችሁ ክፍያውን መቀበል ትችላላችሁ። ምንም የሚከብድ ነገር የለም። ዊዝድሮ ስታደረጉ የባይናንስ ኢሜላቸውን ብቻ ሰጣቸዋላችሁ። እናንተ ዊዝድሮ ካደርጋችሁ በኋላ እነሱ ይልኩላችኋል። አፑ ከአንድ ዶላር ጀምሮ ይከፍላል። በጣም ታማኝ አፕ ነው። በጣም በተደጋጋሚ ክፍያ ተቀብዬበታለሁ። ከአንድ ዶላር ጀምሮ የሚከፍል አፕ ነው። አንድ ዶላር ጀምሮ ዊዝድሮ ማድረግ ትችላላችሁ። በጣም ሚኒመም አንድ ዶላር እስከ አስር ዶላር ይከፍላችኋል። አፑ ምንድን ነው ስራ ካላችሁ፣ ጌሞችን፣ ሰርቬዎችን አልፎ አልፎ ደግሞ የሚመጡ ታስኮችን በመስራት በማጠናቀቅ ፖይንቶችን እየሰበሰቡ በየጊዜው ምን ማድረግ ነው ፖይንቶችን እየሰበሰቡ በየጊዜው መጠቀም ነው። ሰው የምታገኙ ከሆነ እንደዚህ ቻናል ካላችሁ ቪዲዮ ምሰሩ ከሆነ ቴሌግራም ቻናል ካላችሁ ሰዎችን ኢንቫይት በማድረግም የተወሰነ ነገር ማግኘት ትችላላችሁ። ስለዚህ እጅግ በጣም ጠቃሚ አፕ ነው ተጠቀሙበት፣ ዳውንሎድ አድርጉት። እነዚህ አፖችን ደጋግመን ስናነሳ ዩቲዩብ ላይ ኦንላይን ስራ ሲባል በጣም ብዙ ሰው ይጭበረበራል፣ ወይም በጣም ብዙ ሰው ብዙ ነገሮች ውስጥ ይገባል። ኦንላይን ስራ ላይ ለምሳሌ ዩቲዩብ፣ እነ ፌስቡክ፣ ወይ ኢንስታግራም እና እስኪ ኑሯችሁ አፕ ወርክ ላይ ሌሎች ዌብሳይቶች ላይ ካልሰራችሁ በሚሊየን ብሮችና በመቶ ሺዎች አፖችና ጌሞችን በመጫወት ገንዘብ ማግኘት አይቻልም። ስለዚህ አይኔ ኦንላይን ስራ ላይ ገብቼ ህይወቴን ቀይራለው አሁን ካለውበት ደሞዝ የተሻለ ገቢ እፈጥራለሁ ካላችሁኝ፣ በመሰረታዊ ሁኔታ ህይወትን ለሚቀይሩ የሚችሉ ዩቲዩብ አለ፣ አፕ ወርክ ላይ የሚሰሩ እስኪሎች አሉ። ሌሎችም እንደ ቲክቶክ ሌሎችም ገንዘብ ማምጣት የሚችሉ አሉ። እነዚህ አፖች ግን በትርፍ ሰዓታችሁ ጌም ስትጫወቱ ዘና እያላችሁ ቢያንስ ቢያንስ ቦር የተወሰነ የዋይፋይም የሌላም ነገር እንድታገኙ እንጂ ሚሊዮን ብሮችን የሚያሳፍስ ወይም መቶ ሺህ ብሮችን የሚያሳፍሱ አፖች አይደሉም። ስለዚህ ኦንላይን ሰርታችሁ ሚሊዮን ብር አገኙ መቶ ሺህ አገኙ ቢሏችሁ ምንድን ናቸው? እስካመሮች ና ውሸቶችም ናቸው። ስለዚህ በዛ ነገር ላይ እንዳትጠራጠሩ ወይም በዛ ነገር ላይ እንዳትሸወዱ በደንብ ደጋግሜ ነግራለሁ። በቀን ሁለት ሺህ ሁለት ሺህ ሦስት ሺህ አራት ሺህ ዶላር ይላሉ፣ እነዛ በሙሉ ውሸታም ናቸው። ስለዚህ እነዚህን ነገሮች ልብ አድርጋችሁ ልትሰሙና ልትገነዘቡ ይገባል። ሁሉም ነገር አድካሚና ሁሉም ነገር ጊዜ የሚፈጅ ነገርና ትዕግስት የሚጠይቅ ነገር ነው። ኤርድሮፕ ትሰራላችሁ ላይ ከፍል ይችላል ኦንላይን ላይ ሰራላችሁ ላታገኙ ይችላላችሁ። ስለዚህ መሞከሩ ግን አይከፋም በሚለው ነው መጣሩ መሞከሩ አይከፋም በሚለው ነው እዚህ ጋር መተን የምናሳያችሁ። እና አንድ ሚሊዮን ሁለት ሚሊዮን ሶስት ሚሊዮን ብር ከጠበቃችሁ እንደዚህ አይነት ብር አይኖርም። እነዚህ አፖች እንደምታያቸው ጌሞችን ኢንስታል በማድረግ ኢዚ የሆኑትን ሰርቪዎች በመክፈት የሚሰሩና በተራ ነገር የተወሰነ ሳንቲም የሚሰጡ ናቸው። ዋናው ነገር በባይናንስ ክሪፕቶ መክፈሉና በባይናንስ ክፍያ መቀበል መቻላችሁ ነው። ኢንስታል አርጋችሁ ስትጨርሱት አንድ ጊዜ ኦፕን ትላላችሁ። እዚህ አፕ ላይ አንድ ኢሜይል እና አንድ አካውንት ብቻ ነው የሚቻለው። ከዛ እዚህ ጋር ወደ ጎን አድርጋችሁ ኔክስት ስታረጉ ስልካችሁ ላይ ያለውን የኢሜይል አካውንት እንድትመርጡለት ያደርጋል። ከዛ እዚህ ጋር ትመጡ ጎግል አካውንታችሁን ትመርጣላችሁ ማለት ነው። ከዛ በሱ ሳይን አፕ ያደርጋል። ከዚህ በፊት ከፍታችሁ ከነበር አይቀበላችሁም። በዛ የመጀመሪያ አካውንት ያስፈልጋል። ከዛ እዚህ ጋር ከገባችሁ በኋላ አፕ ታክስ እና ሰርቬይ እንዲከፈትላችሁ እዚህ ጋር ትመጡና ፕላይናው ብላችሁ ኮንቲኒው ትላላችሁ። ከዛ እዚህ ጋር ትገቡና አንድ ጌም ተጫውታችሁ መጨረስ አለባችሁ። አሁን እዚህ ጋር ገብታችሁ ያሉትን ጌሞች አንዱን ዳውንሎድ አድርጋችሁ እዚህ ጋር አክሴፕት አግሬንድ ኮንቲኒው ትሉና አለው ትራኪንግ ይላል። ትራክ ሚያደርጋችሁ ያው ያላችሁበትን ቦታ ያውቃል። እነዚህ ኦንላይን አፕሊኬሽኖች እንደነገርኳቸው ክፍያቸው ዲፔንድ የሚሆኑ ባላችሁበት ሎኬሽን ነው። ስለዚህ እሱን አለው ትራክ ትሉና ወደ ውስጥ ገባላችሁ። ከዛ እዚህ ጋር ከገባችሁ በኋላ የሚመጣውን አንድ ጌም ተጫውታችሁ ስጨርሱ እዚህ ጋር የሚመጣውን አፕ ወይ ጌም አንዱን ተጫውታችሁ ስጨርሱ ምን ይላል? እዚህ ጋር አፕታክስ እና ሰርቬይ ይከፈታል። እሱን ታስከፍታላችሁ። እዚህ ጋር ደግሞ ስኬቸሪት እያላችሁ መጠቀም እንችላላችሁ። እዚህ ጋር ደግሞ ሰዎችን ኢንቫይት በማድረግ ፖይንቶችን ታገኛላችሁ። ሁለቱ ከተከፈታላችሁ በኋላ አፕታክስ ውስጥ ገቡና፣ ለምሳሌ መጀመሪያውን ስታርት ብዬ ብገባ እዚህ ጋር ዳውንሎድ አድርጌ ሚሽናቸውን እንድጨርስ የሚነግሩኝ ጌሞች አሉ። ለምሳሌ እዚህ ጋር ሚሽናቸውን ዳውንሎድ አድርጌ እንድጨርስ የሚነግሩኝ ጌሞች አሉ። አሁን ለምሳሌ ይሄን ክሊክ አድርጌ ብገባ ይሄን ጌም ዳውንሎድ ካረኩኝ በኋላ ሌቭሎችን ሪች ሳደረግ ወይም ሌቭሎችን ሳሳካ ፖይንቶችን ይሰጠኛል እዚህ ጋር ለምሳሌ ሪች ሌቭል ሀያ ይለኛል ሌቭል ሀያን ስጨርስ ሌቭል ፊፍቲን ሌቭል አንድረድ ሌቭል ቱ ሀንድሬድ ፊፍቲን እያለ ይቀጥላል ማለት ነው ስለዚህ እዚህ ጋር ያሉትን ጌሞች ሳጫወትና ሌቭላቸውን ስጨርስ ፖይንቶችን ይሰጠኛል ለምሳሌ በአስራአምስት ቀን ኮምፕሌት ማድረግ አለብኝ ይሄን አርን ብዬ ክሊክ ባደረገው ወዴት ይወስደኛል ወደ ፕላይ ስቶር ይወስደኛል አብረንኛው ከዛ ጀስት ዋንስ ብዬ ወደ ፕላይ ስቶር እገባለሁ። ፕላይስቶር ውስጥ ከገባ በኋላ አፑን ኢንስታል አደርጋለሁ። ከዛስ ጌሙን መጫወት እጀምራለሁ። ሌብሎችን ሲጨርስ ፖይንቶች ይሰጠኛል። ከዛ እዚህ ጋር ፖይንቶች መሰባሰብ ይጀምራሉ። አሁን እዚህ ጋር 1473 ፖይንት አለኝ እያለ እያለ እያለ ይጨምራል። ይሄ ደግሞ ሰርቬ፣ አልፎ አልፎ ሰርቬዎች ይመጣሉ። ሰርቬዎችን መስራት ይችላላችሁ። እዚህ ጋርም ከፊት ሰርቬዎች ይመጣሉ። ኢትዮጵያ ውስጥ ከሆናችሁ ግን ብዙ ጊዜ ሰርቬ አይመጣም። ስለዚህ እዚህ ጋር ያሉትን በሙሉ እየገባችሁ ይዋቸው። ጌሞች አሉ፣ አፖች አሉ፣ አውሩዱ የሚላችሁን መከተል ነው። ለምሳሌ እዚህ ጋር ገብቼ አንድ ማላውቀው ጌም ካየው ወይም ግራ ያጋባኝ ሚሽን አፈጻጸሙ ግራ ያጋባኝ ጌም ካለ ዩቲዩብ ላይ ሰርች ማድረግ ነው። ሀውቱ ኮምፕሌት ብላችሁ አንዱን ጌም አሁን ለምሳሌ ወርልድ ወርልድስ ክሮስ ወርልድስ የሚላለ ይህን ጌም አሁን ወርልዶችን የማስገባባት ወይም የማስተካከል ነው። ስለዚህ ይሄን ስሙን ይዛችሁ እዚህ ጋር ትመጣላችሁ። አሁን ለምሳሌ እዚህ ጋር ትመጣላችሁ። አሁን ይሄ ይሄን ፐዝል ስም ትመጡና ሰሌክት ኦል ታደርጉታላችሁ። በደንብ ተከታተሉኝ። ስሙን እዚህ ጋር ጫን ብላችሁ ትይዙታላችሁ። ከዛ ይሄንን ጫን ብላችሁ ከያዛችሁ በኋላ እዚህ ጋር ትመጡና ኮፒ ታደረጉታላችሁ። ጌም አሁን ይሄን ኢንስታል አረኩኛ ጌሙ ከበደኝ ወይም መስራት አቀተኝ ከፈለኩኝ ክሮም ላይ መጣና ይሄን ጌም ቅድም ሰሌክት ያረኩትን ሰርች አረጋለሁ። እዚህ ጋር መጣና ክሮም ላይ ቅድም ሰሌክት ያደረኩትን ምን አረጋለሁ? ሰርች አረጋለሁ። እዚህ ጋር መጣና ፔስት አረጌ ፉል ጌም ሰርች ሳደረገው ሚሽኑ እንዴት እንደምጨርስ ያሳየኛል። ስለ ጌሙ ተጨማሪ ነገር ይነግረኛል። እዚህ ጋር ኮሌክት ላይ እንትን ይላል፣ ወርልዶች እንዴት እንደምንሞላ ያሳየኛል። አሁን እዚህ ጋር ከሙሉ ሌብሉን ያሳየኛል። ስለዚህ እዚህ ጋር ያሉትን ሌብሎች እያየ ሀውቱ ፕላይ ከፈለግን ደግሞ ሙሉ ሚሽኑን ያሳየናል፣ መልሶቹን ጭምር። ስለዚህ ይሄም ከጠፋን እዚህ ጋር ሰርች አድርገን ማየት እንችላለን። ይሄ ካልጠፋን ደግሞ አሁን ለምሳሌ እዚህ ጋር ብገባ የገሞቹን ፐዝል እንዴት እንደሆነ ዲቴልስ ያሳየኛል። ስለዚህ YouTube ላይም ጉግል ላይም ፉል ኮምፕሌት ሚሽን አንሰርስ ምናም ብላችሁ የሚጠይቃችሁን ሰርች አርጋችሁ በዚህ መልኩ ሚሽኖችን ቶሎ ቶሎ ፊክስ ማድረግ ይችላላችሁ። ከዛ እዚህ ጋር ሚሽኖችን ሰብስባችሁ ምናም ፖይንት ከሰበሰባችሁ በኋላ withdraw ጋር እንሂድና ላሳያችሁ። እዚህ ጋር ሪድም ይላል እሱን አንድ ጊዜ ክሊክ ስታደርጉት USDT፣ ቢትኮይን፣ Ethereum፣ Binance ኮይን አለ። USDT ማውጣት ፈልክ ለምሳሌ ዞሬ 0.05 USDT ማውጣት ፈልክ አንድ ክሊክ አረጋለሁ። ከዛ ባይናንስ አካውንት ክሬት ያረኩበትን ኢሜል እዚህ ጋር አስገባና አት ጂኤምኤአኤል ዶት ከዛስ ዶት ኮም ብላችሁ ታስገባላችሁ። ከዛ ዶት ኮም ብላችሁ ታስገቡና ሰብስሚት ሪኩዌስት ብላችሁ ወደ ባይናንሳችሁ ትልካላችሁ። ከባይናንሳችሁን ያዩና አካውንታችሁን ምን ይልክላችኋል? ዶላሩን ይልክላችኋል። ያንን ወደ ፒቱፒ ያርጋችሁ ወደ ገንዘብ ትቀይራላችሁ። ከአንድ ከዜሮ ፖይንት ፋይቭ አንስቶ እስከ አስር ዶላር አለ። ለመሞከር ከፈልጋችሁ እስኪ ሰርች አርጉትና አስገብታችሁ ሞክሩት። ያኔ ታረጋገጣላችሁ። ከዚህ በፊት ሰርቼበታለሁ። በጣም አሪፍ አፕ ስለሆነ ለዛሬም ሼር ያረኳቸው ይህን ይመስላል። ውድ ና የተከበራችሁ ኢትዮኤልስ ክሬተር ዩቲዩብ ቻናል ቤተሰቦቻችሁ አብሬያቸው የነበርኩት እና አሁን ነኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ አትርሱ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።